መኪናም ይሁን የተለያዩ ገንዘቦችን የምታገኘው በሀሳብ ነው። ነገር ግን ሌሎች ሰዎች አሉታዊ ሀሳቦች ተጠቅመው ያንተን ሀሳብ ሲቃወሙህ፣ ያንተን ከሀሳብ እንዳደርስ ሲያግዱህ የሚጠይቅ ህግ ከለላ የለም። በሀብቶችህ ግድ የለሽ መሆን ካለብህ ቁሳዊ ነገሮች በሆኑት ላይ ይሁን። አእምሮህ ግን መንፈሳዊ ሀብትህ ነው፣ አምላካዊ ስልጣን ስለተሰጠህ በጥንቃቄ ጠብቀህ ተጠቀምበት። ምክንያቱም በአንድ ነገር ላይ ፍጹም ኃይል አለህ፣ ያም ሐሳብህ ነው። ምክንያቱም ይህ ለሰው ልጅ ከታወቁት እውነታዎች ሁሉ ጠቃሚውና አበረታቹ ነው። የሰው አምላካዊ ተፈጥሮ ይገለጻል። ይህ አምላካዊ ስልጣን የራስህን እጣ ፈንታ የምትወስንበት ብቸኛው መንገድ ነው። የራስህን አእምሮ መቆጣጠር ካልቻልክ ሌላ ምንም ነገር እንደማትቆጣጠር እርግጠኛ ትሆናለህ። ስለዚህ በሀብቶችህ ግድየለሽ መሆን ካለብህ ቁሳዊ ነገሮች በሆኑት ላይ ይሁን፣ አእምሮህ ግን መንፈሳዊ ሀብትህ ነው። አምላካዊ ስልጣን ስለተሰጠህ በጥንቃቄ ጠብቀህ ተጠቀምበት ምክንያቱም ለዚህ ዓላማ ራስህን የመግዛት ኃይል ተሰጥቶሃል። ነገር ግን እንደ አለመታደል ሆኖ በማወቅም ሆነ ባለማወቅ የሌሎችን አእምሮዎች በአሉታዊ ሀሳቦች ከሚመርዙ ሰዎች የሚጠብቅ ህግ ከለላ የለም። ይህ የጥፋት አይነት ከባድ ህጋዊ ቅጣቶች የሚያስቀጣ መሆን አለበት፣ ምክንያቱም ብዙ ጊዜ በህግ የተጠበቁትን ቁሳዊ ነገሮች የማግኘት እድሎችን ያጠፋል። ለምን ብትል ለምሳሌ ትልቅ ህልም አለ፣ ማሳካት የምትፈልገው ነገር አለ። ያንን ህልም ስታሳከው የምትፈልገው ቁሳዊ ሀብቶችን ታገኛለህ ማለት ነው። ነገር ግን ይሄንን ህልምን እንዳታሳካ አሉታዊ ሀሳቦች ሲዘነዝሩብህ እና ከህልምህ ወደኋላ ስትቀር የምታጠው በህግ የሚጠበቁ ሀብቶችን ነው። ለምሳሌ መኪናህን የሆነ ሰው ቢሰብርብህ በህግ ካሰውን ትቀበለዋለህ። ነገር ግን አሉታዊ ሀሳብ ወርውሮ ከዓላማ ሲያስቀርህ የሚጠይቅ ህግ የለም። አይተኋላ ምድራዊ ያሉ ቁሶችን ቤትም፣ መኪናም ይሁን የተለያዩ ገንዘቦችን የምታገኘው በሀሳብ ነው። ነገር ግን ሌሎች ሰዎች አሉታዊ ሀሳቦች ተጠቅመው ያንተን ሀሳብ ሲቃወሙህ፣ ያንተን ከሀሳብ እንዳደርስ ሲያግዱህ የሚጠይቅ ህግ ከለላ የለም እና በጣም ራስህን ነው መጠበቅ ያለብህ እንጂ ህግ አይጠበቅም። ከአሉታዊ ሀሳቦች ራስን መከልከል አለብህ። ለምን መሰለ? መኪና አለህን በለና መኪናን የሆነ ሰው ቢሰብርብህ ወይም የሆነ ጉዳ ቢያደርስ፣ ህግ ህጋ ሄደህ የሚገባውን ካሳ ትቀበላለህ። ነገር ግን መኪናውን የሚያስገኝልህ ሀሳብህን በአሉታዊ ሀሳቦች ሲመርዙት የሚጠይቅ ህግ የለም። ከዚህ የምትጠብቀው ብቸኛው ሰው አንተ ነህ። መቀበል የምትፈልገውን ብቻ እየተቀበልክ መቃወም ያለብን ደግሞ እየተቃወምክ ነው ያ የምትፈልገውን ልታገኘው የምትችለው ምክንያቱም ማንም አይከላከልልህም የህግ ጠለላ የለህም ለሚመጡበት ሀሳቦች የሚመክት ነገር የለም የምትመክተው አንተ ነህ ያን የምታደርገው ደግሞ ትክክለኛ የሆኑ እውቀቶችን በአእምሮ ውስጥ ስታሰርጽ እነዚያ ሀሳቦች ራሳቸውን ወደ መከላከል ይሄዳሉ ራሳቸውን አስፋፍተው ሌላ ነገር አልቀበልም የሚውል ደረጃ ላይ ይደርሳሉ ማለት ነው ስለዚህ የትኛውንም ነገር መቃወም አለብህ ከአላማ ከህልምህ ጋር ማሄድ ምክንያቱም እንደተነጋገር ነው ቁሳዊ ነገሮችን የምታገኘው በሀሳብህ ነው ሀሳብህን ተጠቅመ ነው ትልቁ ህልምህን ተው አይሆንም ብሎ የሚያስፈራራ ነገር ሰው ይነግርሃል ስለዚህ አንተ ደግሞ ከዛ ሀሳብ አለመቀበል ምክንያቱም ለእሱ ሳይሆን ለአንተ ነው የታየው ለእኔ የታየኝን ያ ሰውዬ ተው አይሆንም ስላለኝ ማተው የለብኝም ፈተና ይኖራል ህልም ቢኖርም ባይኖርህም ፈተናዎች ይኖራሉ። ነገር ግን እነዚ ፈተናዎች አልፈህ ህልምን የማሳካት ድርሻ ያንተና የአምላክ ነው እንጂ ሰዎች አቁም ስላሉ የምታቁም ሰዎች አድርግ ስላሉ የምታደርገው ነገር የለም። ስለዚህ በህግ ሳይሆን የሚጠበቅልህ ያንተ አምሮ ራስህ አንተነ የምትጠብቀው ያን የምትጠብቀው ደግሞ ሁሌም አሉታዊ ሀሳቦችን ተቃውመህ ፖዘቲቭ የሆኑ አዎንታዊ ሀሳቦችን ለአእምሮህ መመገብ ይኖርብሃል። አእምሮህን አዎንታዊ ሀሳቦች ስትመግበው ሌላ ኔጋቲቭ ሀሳቦችን ራሱ አውቶማቲካል የመቃወም ጉልበት ያዳብራል ማለት ነው። ከሱ ጋር የማሄዱ ሀሳቦችን ይቃወማል። ምክንያቱም ማግኔት ማግኔትን ነው የሚሰበው እንጂ ሌላ ነገር ድንጋይን አይስብም። ስለዚህ አንተ አውንታዊ ሀሳቦች አሉታዊ ሀሳቡን አይስቡትም። አውንታዊ ሀሳብ ነው የሚያስቡት። መልካም ሀሳብ ስላለ መልካም ነገሮችን ይስባል እንጂ መልካም ያልሆኑ ነገሮችን አይስብም። ያ ማለት ይስባል የምንል ከሆነ ልክ ማግኔት ድንጋይ ስባል እንደማለት ነው። ያ ደግሞ ሊሆን አይችልም። ስለዚህ መልካም ሀሳብ ከሞላው አምሮህን እነዛ መልካም ሀሳቦች አንተ እኳ ልብስ አትል እንዲቃወሙና እንዲቀበሉ ያደርገ ማለት ነው። የሚጠቅማቸው እንዲቀበሉ፣ የማይጠቅማቸውን እንዲቃወሙ ይሆናል። መጀመሪያ ግን ይህን በልምምድ ራስን ትሞላዋለህ በመልካም ሀሳብ ማለት ነው። ከዛ እነዛ መልካም ሀሳቦችህ ነው ወደ ውጤትነት ተቀይረው የምትፈልገውን ድንቅ ህይወት ምድር ላይ እንድትኖር የሚያደርግህ። ስለዚህ የሚጠብቅልህ ከለላ ስለሌለ ካሉታዊ ሀሳቦች የሚጠብቅህ ሌላ ሰው ስለሌለ ራስህን ነው ካሉታዊ ሀሳቦች የምትጠብቀው። ከሚሰነዘርብህ ማይሆን ነገር ራስን መጠበቅ አለብህ። ስለዚህ ይህንን ተጠቀሙበትኝ እያልኩ ቀጣይ በሌላ አስተማሪ ቪዲዮ እንገናኛለን። ይህም ቪዲዮ ሰብስክራብ፣ ላይክ አድርጉት። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ቻው።